በቃ አየው ያንቀ ቆረጠልኝ፣ ቆረጠልኝ በቃ ቆረጠልኝ። እኔ በቃ ኮሽ እንደዚህ አይነት ቦታ የምትገኝ ከሆነ እኔ የለፋው ናንተ እየደገምኩ እኔ በቃ ሲጀመር እኔ ወድጄሽ አይደለም ምንም ምንሽንም ወድጄ አይደለም ሊጣም ምናምን የሆነ በቃ ሞራን የሚነካ ነገር ሲጀመር እኔ ወድጄሽ ራሱ አላቅም ይለኛል። ብቻ እኔ ብዙ ነገር ማድረግ እችል ነበረ እሱ ግን ይህው በቃ ይስራ። እኔም እግዚአብሔር ይረዳኝና ቀላል አለው እንጂ ለእሱ ተንኮል ካሰብኩኝ በጣም ቀላል ነበር። ያውቀዋል ራሱ። በቃ እኔ ረስቻለሁ። ሲጀመር አሁን ረስችኋለሁ። ግን ለምን የሆነ ሰውነት ይንቀጠቀጣል? በቃ ፍርሃት፣ ፍርሃት ለኛ ወደ እምነት ይም ጸሎት ምንም የለውም። ደካማ ሆኛለሁ፣ በቃ በስጋ ራሱ ደካማ፣ በነፍሴም ደካማ ሆኛለሁ። ሲጀመር ጎበዝ ነበርኩኝ። ሰው ልጅ እዚህ ድረስ ሲጨክ። አንድ ቤት አልኖራችሁም? ዱባይ ላይ አንድ ቤት ለመኖር ምን ምን ታውቂያለሽ? የዚህ ሀገር ነገር ኢትዮጵያ ውስጥ ዝም ብለሽ ነው እንደደገስሽው አልተፈራረማችሁም በመዘጋጃ ሰማንያ የላችሁ አረ ተፈራርመ ነው ሰማንያ ካላችሁ ኢማራት ላይ አብሮ ለመኖር ምን ይከለክላቸዋል ማለት ህጉ ምን ያግዳል ፓርቲሽን ተከራይታችሁ አብራችሁ ለመኖር አመጣሹ ቤት ተከራይተሽለት እያበላሹ መንጃ ፈቃድ እያወጣሽለት እሱ ላይፉን እየኖረ አንቺ ለብቻሽ ከሴቶች ጋር እየኖርሽን የነበረው እስከመጨረሻው ዚ ከዚህ እንሰራለን ከዛም ገንዘብ እ የሰራሁት እንኳን ካገኘሁ ለአንቺ ነው የምሰጥሽ። አንድ ላይና አጠራቅመን ኢትዮጵያ ላይ የሆነ ነገር የምንከፍተው ይለኛል። እሺ ከዛስ በኋላ ምንሰተው ያውቃል ማለት ዱባይ ካመጣሽ በኋላ እግዚአብሔር ምስክሬ ነው፣ ከእነዚህ ከመሰስታቸው ልጆች ይነጥለኝ አንድ ድራም አላቅም። ያልኩትን ስራ ካስጀመርሽ በኋላም አመጣሹ፣ ቪዛውን፣ ትኬቱን ወጪውን ችለሽ ቤት ተከራይተሽለት ቀለቡን ችለሽ መንጃ ፈቃድ አውጥተሽለት መኪና ገዝተሽለት ከዛ ስራ ሲጀምር የመጀመሪያው ደሞዝ ላይ ደሞዝ አምጣ አላልሽም ወይ ነው የኔ ጥያቄ። አላልኩትም፣ አልለው፣ ማ እየጨቀጨቀኝ ነው፣ እንድትሆን ይፈልጋል እየጨቀጨቀኝ ነው፣ ፋታ አልሰጠኝም። ምንድን ላይ የሆነ ነው የምፈልገው በቃ በጭቅጭቅ አበዛብኝ ንትርክ፣ ስድብ፣ ምናምን ሙራን የሚነካ ነገር ምናምን። እንዴት ከዚህ አይነት ሰው ጋር ገንዘብ ተቀበያለሽ? አብዬ በተገላገልኩኝ ነው የምለው፣ ስለቴ። አሁንስ ተገላገልሽ? አው ተገላገል። ለመጨረሻ ጊዜ ካወራችሁ መቼ ነው? ቆየ፣ በጣም ቆይቷ። ሁለት ዓመት ይሆናል። ሁለት ዓመት። አሁን እሱ ስቲል ዱባይ ላይ እየኖረ ነው እረፍት ሁሉ ሄዶ እረፍት ሰተውት ሄዶ ሲጨፍር ከርሞ ነው የመጣው። ጓደኞቹ ሽማግሌ የተላኩት ሚዜ የተባሉት ለኔ ቲክስት ያደርጉልኝ ነበር። እንዴት ምን ሆናችሁ ነው? ያ እንደዛ ሚወድሽ ያ ፍቅራችሁ ምናምን ያ ሁሉ አድርገሽ ምን ሆናችሁ ነው? እሱ እዚህ እኮ የጨፈረ ነው፣ ጭፈራ ቤት አንቺስ፣ መተሻለው ያ ነው ያመጣው። ምን እዚህ ነኝ እዛ እየጨፈረ ነው። በቃ የጨፈረ እዚህ ታስሮ ነበረ፣ እስረኛ ነበር። ለዛ ነው የጨፍር ዝም በሉ። ምንም መልስ አልሰጠሙ አልኳቸው። ያ ወሬኛ አንቺ ካሰፋሽለት ወሬኛ የሰፋ እየሰፋ ነገሩን የባሰ ያቆስለኛል። ለምን እሰማለሁ? መስማት አልፈለግም። አብይ አይዞሽ ኔት አይዞሽ ገንዬ ለደረሰብሽ ኪሳራ ጊዜ የእድሜ የገንዘብ ጸሎት ብቻ ነው የምፈልገው እኔ ከእናንተ ሰርቼ ሰው እንድሆን ገኒ ገንድ የማታስጨርሽኝ እኔ ስታወሪ አፌን ዘግቼ የሚሄድ አድርጌ ነው የማዳመጥሽ ግን አንቺ የማዳመጥ ችግር አለብሽ ገና አልጨረስኩም እኮ ጥያቄ የደረሰብሽ ኪሳራ የገንዘብ የእድሜ የሰላም የጤና ኪሳራ ማን ነው ተጠያቂ የራሴው ቴንክዩ በቃ ራስሽ መሆንሽ ከገባሽ አንቺ ምንም ምክር አያስፈልግሽም ህይወት መክሮሻል ችግርሽ መክሮሻል ምንም ምክር አያስፈልግሽም ምክንያቱም ስቲል እሱ ነው እሱ ነው ጥፋተኛ ብትኖረው አንቺ ገና አልገባሽም ደግመሽ ተሳሳች ነበር ግን አንድ ሰው ለደረሰበት ነገር እኔ እኔን ጥፋተኛ ካለ ጥፋቱን አምኗል ደግሞ አይሳሳትም ከስህተቱ ተምሯል አንቺ ስለፈቀድሽ ነው ይሄ ሰው ይህንን ኪሳራ ያደረሰብሽ አንቺ ባትፈቅጂለት አንቺ ላይ ይህንን ነገር ማድረግ አይችልም ገባሽ እና ይህ መተት ምናምን ምናምን የሚሉት ነገር አትስሜ አትመኝ ምን አገናኘው መተት? እሱ ኢትዮጵያ፣ አንቺ ዱባይ ተቀምጣችሁ በፌስቡክ ተዋውቃችሁ ገና በአካል ሳትገናኙ ኮንዶሚኒየም ይህም ተከራየሽለት ሙሉ የቤት እቃውም አላሽለት። ሰው ወይሪዝ መተት? አየር ላይ መተት አለ? ጋይስ ወይሪዝ መተት? አሳዩኘቱ ጋር ነው መተቱ። አሁን እዚህ ጋር የተዋወቁት በፌስቡክ ነው። እሱ ኢትዮጵያ ሆኖ እሷ ዱባይ ሆነ በአካል ሳይገናኙ በስልክ ብቻ እያወሩ ኮንዶሚኒየም ተከራየችለት፣ ከትንሽ ቤት እንዲወጣ አሳደገችው። የቤት እቃም ሟላችሁለት። ይሄ እንደዚህ እንደኋላ ቀር እንዳልተማረ ሰው መተት ምናምን አትበሉ። ይሄ የባህሪ ጉዳይ ነው። ይሄ እሷ እንደ ውለታ ነበር የምትቆጥረው፣ እሱ እሷን ማፍቀሩ አፈቅርሻለሁ ማለቱን እንደ ውለታ ነበር የምትቆጥረው። ለምን እኔ የአራት ልጆች እናት ሆኜ አለች እኮ እሱ ገና ያላገባ ያልወለደ ሆኖ እኔን ማፍቀሩ በጣም እንደ ትልቅ ውለታ አየሁለት፣ በጣም ጥሩ ሰው ስለሆነ ነው እኔ የአራት ልጆች እናት ሆኜ እሱ ያፈቀረኝ በጣም መልካም ሰው ስለሆነ ነው ብላ እንደ ውለታ ስለቆጠረችለት ነው ሁሉን ነገር የምታደርግለት የነበረው። ገባችሁ? ሁሉን ነገር ብር የምትልክለት ሙሉ ድግሱን ሙሉ ወጪ ችላ ያገባችሁ ቤተሰቦች ያለበሰችው። ይሄ ራስን ዋጋን አለማወቅ ነው፣ የራሳችንን ዋጋ አለማወቅ። አራት ልጅ አይደለም አስር ልጅ ቢኖርሽ ሴት ነሽ። ተፈላጊ ነሽ። ምን ራስሽን እስከወደድሽ እስከ ከበርሽ እስከጠበቅሽ ድረስ የትኛውም እድሜ ላይ ብትሆኝ ሴት ነሽ፣ አበባ ነሽ፣ ታብቢያለሽ። ራስሽን ትንከባከቢያለሽ፣ ውበትሽን፣ ጤናሽን፣ ራስሽን ትወጃለሽ። ራስሽን ካከበርሽ፣ ራስሽን ከወደድሽ፣ ዋጋሽን ካወቅሽ ማንም ይሁን ማ ማንም ከማንም አይበልጥም። ምንም ያገባ ሆነ ያላገባ ሆነ፣ ሀብታም ሆነ ድሃ ሆነ፣ የተማረ ሆነ መሃይም ሆነ፣ ቆንጆ ሆነ አስቀያሚ፣ ማንም ከማንም አይበልጥም። ማንም የሰው ልጅ የሚወዳደረው በሰውነቱ ነው፣ በማንነቱ ነው። የሰው ልጅ ሊከበር ዋጋ ሊሰጠው የሚገባው ከአፉ በሚወጣው ቃል ነው፣ ለሰው ቃል ባለው ክብር ነው፣ ለራሱ ባለው ክብር ነው፣ ሰው ልንመዝነው፣ ልናከብረው፣ ልንወደው የምንችለው። ስለዚህ ይሄ የፐርሰናሊቲ ጉዳይ ነው። ሴቶች ጠንካራ ልትሆኑ ይገባችኋል። አግብታችሁ ከወለዳችሁ በኋላ መስፈርታችሁ ስትጠየቁ እራሱ ምንም ይሁን፣ ማንም ይሁን፣ ወንድ ብቻ ይሁን ዋይ የአንቺን ዋጋ አግብተሽ መውለድሽ መፋታተሽ የአንቺን ዋጋ ለምንድን ነው የሚያወርደው? አንቺ ከድንግሏ ሴት በምንም አታንሽም፣ እኩል ናችሁ። ሴት ሴት ነው፣ ሰው ሰው ነው። ስለዚህ ዋጋችንን ማወቅ አለብን እኛ ራሳችን። አግብታ የወለደች ሴት አንድ ወንድ ለፍቅር ሲጠይቃት ለምንድነው እንደ ሁለት አመት ቆጥረው? ዋይ ይሄ እኮ ራስን ዝቅ አድርጎ ማየት ነው። ይሄ እኮ የራስን ዋጋ አለማወቅ ነው። በየቀኑ ቫሊዩችን እየጨመረ ነው የሚመጣው። ራሳችን ላይ ከሰራን በየቀኑ ዋጋችን እየጨመረ፣ እውቀታችን ባደገ ቁጥር ጭንቅላታችን፣ እውቀታችን ባደገ ቁጥር ዋጋችን እየጨመረ ነው የሚመጣው። ራሳችንን በወደድን ቁጥር ዋጋችን እየጨመረ ነው የሚመጣው። እኔ ነኝ የራሴን ዋጋ የማውቀው። ማንም ዋጋ ይና ያወጣልኝ። ማንም ሰው ማንም ሰው ዝቅ እንዲያደርገን አግብቶ በመውደድ በመፋታት የልጆች እናት በመሆን ክብር እንጂ ውርደት ሊሆን አይችልም። የልጆች እናት የሆንሽ ሴት ወንድ ልጅ ለፍቅር ሲጠይቅሽ እንደ ውለታ ልትቆጥር ይለት አይገባም። እሷን እንደዚህ የተጫወትባት እንደ ውለታ ስለቆጠረችለት ነው። የአራ ልጆች እናት ሆና ከእሷ ጋር በመሆኑ እሱ ሳይወልድ እንደ ውለታ ቆጥራለት ነው። እንካ ከሚዲያ እስከሆንክ ድረስ እንካ እንካ ብላ የሁሉ ዓመት የሰራችበትን ገንዘበዋን፣ ጊዜዋን፣ ሰላሟን፣ ጤናዋን ያጣችው። ስለዚህ ማንም ከማንም እንደማያዝ ማወቅ አለባችሁ። ማንም ያገባ ያላገባ የወለደ ያልወለደ ትንሽ ትልቅ እድሜ ነው ሴት ልጅ እንደ ወይን በእድሜዋ በጨመረ ቁጥር እየጣፈጠች ነው የምትመጣው፣ አይገርማችሁ። ዋጋችሁን እወቁ፣ ራሳችሁን ዋጋችሁ ዝቅ አታድርጉ በፍፁም። እና እኔ ነኝ ብለሽ ስላመንሽ በጣም ደስ ብሎኛል። እና ኦሬዲ አንቺ ምንም ምክር ያስፈልግሽ፣ ህይወት መክሮሻል፣ ተምረሻል። አሁን ዱባይ ላይ ምን መስራት እንደጀመርሽ ንገሪን፣ እና ሰፖርት እናደርግሻለን፣ እንድትሰሪ ሰርተሽ እንድትበይ ፎሎ እናድርግሽ። የምትሸጭውን ነገር አስተዋውቂ። የሚሸጠው ነገር ያው እኔ በመጀመሪያ ልቤ ያሰበው ሽቶዎች ነበረ። ሽቶዎቹን ብቻ እየሸጥኩኝ በቃ ሽቶ ፐርፌሞች ወዳለሁ፣ በጣም ጥሩ ጠረን ወዳለሁ። ሽቶዎች ስለምወድ እኔ የሽቶ ጣዕምና ጠረን ሰው የሚፈልገውን አይነት ስለማቅ እኔ በቃ የገነነ ሰው አጠገብሽ ሽቶ ተቀብተሽ ሰው አጠገብሽ የሚጠላውን ሽቶ አለ አይደለ? ገናን ብሎ ለአንዱ የሚስማማው ለአንዱ የማይስማማው በጣም ሽቶዎች ጠረኖች ወዳለውን መግዛትም ወዳለው መቀባትም ወዳለው እነሱን ነበረ መሸጥ የምፈልገው። ግን አስገብቼ ትንሽ አስገብቼ ሳበቃ ሁሉንም ነገር ድብልቅልቅ አወጣሁት። አሁን ቱታዎችም ሺቲዎችም ቱሪስት ቦርሳ የሻንጣ ሁሉም ነገር ዲ ቪዲዮ አብርተሽ ማሳየት ትችያለሽ። እሺ እሺ። በተከራዩ ቤቶች ጠንከር ነው። ከዚህ በኋላ እንዳታለቅ ፊት ጠንከር ብልሽ ወደፊት ደግሞ ማለት ነው። ይቅርታ አርጉልኝና ልጆች ከወለድን በኋላ ባል ምን ያደርግልናል? ይህ ይሄ እኔ አቋም ነው። ሁሉም ሰው በራሱ ትክክል ነው። እኔ አምጣው ባሌ ቢሞትብኝ ከባሌ ጋር ብፈታ ኤቨር ኤቨር አላገባም። ምች በቃ ቦይ ፍሬንድ ከማራ ሊዝ ይችላለሁ። ባል ግን አልፈልግም። መቶ ንብረት ለመቀራመጥ ንብረት ፍለጋ ነው የሚመጣው። ከዚህ በኋላ ባል ምን ሊያደርግ መቶ፣ ጫርሷት፣ በልቷት፣ ዘርፏት አለጌ። ፎቶውን ብሰጭኝ እኔ ፎቶውን ብለጥፈው ደስ ይለኛል፣ ፍቃድሽ ቢሆን ቪዲዮ ቪዲዮ ላድርግ እዚህ ጋ የምትሸጠውን ላሳይሽ። አዎ ማርያ ሳይ ቪዲዮ አብሬና የምትሸጪውን አሳይ። ፎሎ ያደርጉሻል፣ ያበረታቱሻል። እህቶችሽ አይዞሽ፣ እናበረታታሻለን፣ በረታታሻለን። ፎቶን ግን ብትሰጭኝ እኔ ፎቶን ብለጥፈው ሌላ ሴት ደግሞ እንዳንቺ ሄዶ እንዳይበላይ። ይሄ ሌባ ሌላዋ ነው እህቶቼ፣ ማብቅ ይለኛል እሱ ነው ያሳሰበኝ ነው አለ እኮ ካሳሰበሽ ምን ችግር አለው? ስጭኝና እኔ ፎቶውን ልለጥፈው ውስጥ ትልኪልኛለሽ። ከዛ ሌሎች ሴቶች እንዲጠነቀቁ ይማራት ላይ የትኛውም ሴት አምና ከሱ ጋር እንዳትሆን ሌሎች ሴቶች ይናድናለሁ። ምኑን ነው ምተው እኔን፣ ከኔ ጋር ያውራ እኔ ለጥፍለትና እኔ ያናገር ችግር የለም። ንገሪያቸው ያለኝ ካሜራ ፍሊፕ ማድረግ አታቂበትም። ካሜራ ዙረሽ እቃዎች የምትሸጫቸውን ማስረዳት አታቂበትም። እንትን እዚህ ጋር ሶስት ነጠብጣብ አለ አይደለ? ንኪውና፣ ካሜራው ወደኋላ አጠገብሽ ሰው ካለ ቢረዳሽ ካሜራውን ለማዞር ለመገልበጥ እቃው እንዲታይ